በርክክብ ፕሮግራሙ ላይ የተገኙት የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ እንደገለጹት ቢሮው በተለያዩ ወቅቶች ለታችኛው መዋቅር የተለያዩ ድጋፎችን ሲያደርግ መቆየቱን ጠቅሰው በአጠቃላይ 56 ሞተር ሳይክሎችን ለዞኖችና ለልዩ ወረዳዎች ለጤና ቢሮ ተጠሪ ተቋማት ርክክብ ፈጽመዋል። ከጤና ሚኒስቴር ከተሰጡ 56 ሞተር ሳይክሎች ውስጥ 52ቱ ለዞንና ልዩ ወረዳ መዋቅሮች መሰራጨቱን የተናገሩት አቶ ሳሙኤል አራት ሞተር ሳይክሎች ደግሞ ለክልሉ ተጠሪ ተቋማት ተደራሽ መደረጉን አመላክተዋል። 56 ሞተር ውስጥ ዛሬ ሰላሳ ዘጠኝ ሞተሮች ለሁሉም የገጠር ወረዳዎች የሚደርስበት ሂደት አለ። በተጨማሪነት አስራ ሶስት ሞተር ተጨማሪ ተደርጎ ወደ አምሳ ሁለት ሞተሮች ለሁሉም የገጠር ወረዳዎች አምሳ አምስቱም ተደራሽ በሚያደርግ መልክና ነው። ስለዚህ ከጤና ሚኒስቴር ያገኘናቸው ሞተሮች ናቸው። ስርጭቱ የምናደርገው ከ አምሳ ሁለቱ በተጨማሪ አራት ሞተሮች በክልል ደረጃ ላይ አስቀምጠናል። እነዚህ አራት ሞተሮች ለጤና ቢሮ ሳይሆን ለቢሮ ተጠሪ የሆኑ ተቋሞች ታሳቢ ያደረገ ነው። በዋናነት የሆሳና ደን ባንክ፣ የቡታጀራ ደን ባንክ አንዳንድ ሰተናል። ለክልሉ ጤና ሳይንስ ኮሌጅ አንድ ሞተር ሰተናል። እንዲሁም አጠቃላይ ከጤና መድን ጋር ተያዥነት ያለውን ስራ ሊሰራ በሚችል ደረጃ ተጨማሪ አንድ ሞተር ሰ ለዜጎች ፍትሐዊ የጤና አገልግሎት ተደራሽነትን ለማረጋገጥና የተሻለ ግብዓት እንዲያገኙ ለማስቻል የተደረገው ድጋፍ ጉልህ ፋይዳ እንዳለው የገለጹት ኃላፊው አገልግሎት ለሚሰጡ አካባቢዎች በቀጥታ ተደራሽ እንዲሆን አሳስበዋል። የተሰራጩ ሞተሮች በየትኛውም አካባቢ ዞን ላይ የሚቀመጡ አይደሉም ማለት ነው። ይሄ በጣም ሲሬስሊ የዞን የልዩ ወረዳ መዋቅሮችን በደንብ ታሳይ ማድረግ ያለባቸው አገልግሎት ወደሚሰጡ አካባቢ ላይ ነው ተደራሽ የሚደረጉት። ድጋፍ የተደረጉት ቁሳቁሶች የክትባት ስራዎችን ለማጠናከር የተለያዩ ግብዓቶችን ከወረዳ ወደ ጤና ጣቢያ እንዲሁም ከጤና ጣቢያ ወደ ጤና ኬላ ለማመላለስ ከጤና ተቋማት ጋር ያለውን የድጋፍና ክትትል ስራውን ይበልጥ ለማጉልበት የወረሽኝ በሽታዎችን ለመከላከል ሚናው የጎላ ነው ብለዋል። ኃላፊው አሁን ካለን የክትባት አገልግሎት የሚሆን የወረሽኝ መግባት በሚያስቸግሩ ቦታዎች ላይ እነዚህ ሞተሮች ከጥንካሬ ማንሳር ጠንካራ ናቸው ብለን ነው የምናስበው። ክልሉ ወደ ዞንና ልዩ ወረዳ ማዕከል ክልሉ ሙሉ ለሙሉ ጭኖ ተደራሽ የሚያደርግበት ሂደት ይኖራል። ክልሉ በተያያዘው በጀት አመት፣ ከጤና ሚኒስቴር ያገኘውን ድጋፎች ለታችኛው መዋቅር የአምቡላንስ የላፕቶፖች ና የሞተር ሳይክሎችን በተለያዩ ጊዜያት ማሰራጨቱን አቶ ሳሙኤል ጠቅሰው ለጤና ሚኒስቴር ና ለአጋር ድርጅቶች የላቀ ምስጋና አቅርበዋል። ሁሉም የገጠር ወረዳ ቢያንስ አንድ ሞተር በዘንድሮ በጀት አመት አዳርሰናል ማለት ነው። ከአምቡላንስም አንጻር አንጻራዊ በሆነ መልክ በሁሉም አካባቢ ላይ ባይሆንም ካሉት አምቡላንሶች አንጻር እና ተጨማሪ ከተደረገው አንጻር አጠቃቀ ም ነው ያሉት ችግሮች ማረም እንጂ አሁን ተደራሽ እየሆነ ያለበት ሂደት አለ። ግን እርግጥ ከፍላጎት አንጻር ቀጣይም ብዙ የሚጠይቁ ነገሮች እንዳሉ የሚታይ ነገር ነው ማለት ነው። የጤና ስራዎቻችን ይበልጥ እያሳለጥን ከሄድን ስራዎቻችን እያደገ እየተሻለ ይመጣል፣ ችግሮቻችንም ከአመት አመት ከጊዜ ጊዜ እየተፈታ ይመጣል ብለን ነው የምናስበው። ያው ጤና ሚኒስቴርም ይህን የረዳንም አጋር ድርጅት በክልሉ መንግስትም ጤና ቢሮ ስምም ላመሰገን ወዳለው የሞተር ሳይክል ድጋፍ የተደረገላቸው የማረቆ ልዩ ወረዳ ጤና ጽህፈት ቤት ኃላፊ አቶ መሰለ ኪዳኔ እና የሀላባ ዞን ጤና መምሪያ ኃላፊ ዶክተር ሸምሱ ረሺድ በሰጡት አስተያየት ከዚህ ቀደም የጤና አገልግሎቶችን በተለይ እንደ ክትባት ያሉ ወቅታዊ ስራዎችን ለህብረተሰቡ ተደራሽ ለማድረግ ሲገጥሙ የነበሩ የተሽከርካሪ እጥረት ለመቅረፍ የተደረገው የሞተር ሳይክል ድጋፍ አስተዋጽኦ ከፍተኛ መሆኑን ተናግረዋል። እንደልኛ ልዩ ወረዳ አካባቢ በጣም ጠረፍ የሆኑ ደጋት የሆኑ ቦታዎች ስላሉ ለእንደዚህ እነዚህ ሞተሮች በጣም ያቀላጥፋሉ። ከማቀላጠፍም ያለፈ ብዙውን ከሰባ በላይ ኤክስቴንሽኖች ያሉበት ና ተደራሽ ማንሆንበት በጣም የምንቸገርበት ነበር ና ዛሬ የታደለው የሞተር ድጋፍ በጣም ወሳኝ ና እንደ ልዩ ወረዳችን ሰፊ ነገሮች ላይ ዝግጅ እንትን ምን የሚያደርግ ነው ተሽከርካሪ ጋር ተያይዞ አገልግሎቶችን የጤና አገልግሎቶችን በተለይ ሀርድ ቱ ሪች ኤሪያ ገብቶ አገልግሎቶችን ለመስጣት ያግዛሉ እና ከዛ አንጻር ትልቅ ሚና አለው